ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያደልኝ ክብራትና ክብራን ሣድስ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁልኝ? በድጋሚ እንኳን ለፋሲካ በዓል በሰላም አድረሳችሁ ማለት እወዳለሁ። እንግዲህ በዛሬው ፕሮግራማችን በጣም መሰረታዊ ነገር አሳያችኋለሁ። ዛሬ እንግዲህ በጠዋቱ ብሬኪንግ ኒውስ ሆኖ እንደቀረበው የሮሙ ጳጳስ አቡነ ፍራንሲስ ከዚህ ዓለም በሞት መለየታቸውን ተመልክቶ የዓለም ሚዲያ በጠቅላላ በጣም ቫይራል ሆኖ እየተነገረ ያለ ጉዳይ ቢኖር ያ ነው። እኛም ወዲያው የብሬኪንግ ኒውስ ብለን አቅርበናል። ቀን ፕሮግራማችን ላይ ገብታችሁ መስማት ትችላላችሁ። በጣም ተተንትኖ የተቀመጠ ፕሮግራም ነው። በደንብ እዛ ላይ ማየት ትችላላችሁ። ነገር ግን በሳቸው ህልፈተ ሕይወት ላይ ህልፈተ ሕይወት ላይ ተመልክቶ አንደኛ የሐሰተኛው ክርስቶስ እና ሐሰተኛው መሲህ የመገለጡን ጉዳይ ያፋጥነዋል። ይሄ የሚያፋጥንበትን አራት ምስጢራትን በዚህ ፕሮግራሜ ላይ በደንብ አርጌ እነግራችኋለሁ እንድትረዱት ማለት ነው። ምክንያቱም በእያንዳንዱ ቀን የሚከናወኑ ዓለም አቀፍ ክስተቶችን በጠቅላላ ነቅሳችሁ አውጥታችሁ መመልከትና ዘመኑን መገምገም ካልቻላችሁ ዘመኑን መዋጀት እጅጉን ትቸግራላችሁ ውድ ቤተሰቦች። ስለዚህ በዚህ ፕሮግራሜ ላይ በደንብ አርጌ አሳያችኋለሁ። በሁለተኛ ደረጃ ደ ሲፕሰንስ የተባለው ሲኒማ ያው መቼም የማያውቀው የለም። ደ ሲፕሰንስን ይሄ ሲኒማ በተመለከተ የፖፕ ፍራንሲስን ሕልፈተ ሕይወት በ2025 ከዚህ ዓለም በሞት እንደሚለዩ ፊልሙ ፕሪዲክት አድርጓል ወይ ግልጽ የሆነውን ነገር በደንብ አድርገን በዚህ ፕሮግራማችን ላይ እናያለን። ያ ብቻ አይደለም። በዚህ ደ ሲፕሰንስ ፊልም ላይ ከቀረቡ ፕሬዲክሽኖች አብዛኛዎቹ ፕሬዲክሽኖች አብዛኛዎቹ የተከሰቱበት ጉዳይ ግልጽና ግልጽ ነው። ለዚህ ዋነኛው ምክንያት ደግሞ ነገርየው ከሲክሪቱ ዓለም ጋር የሚያያዝ ምስጢረኛው ማህበረሰብ ያለው መንፈሳዊ አጀንዳ በሲኒማው አልፎ የሚዘረግፍበት እንደሆነ ይታወቃል። ምክንያቱም ዲያብሎስ የተሰጠውን አጭር ጊዜ መሆኑን አውቆ በቁጣ ተነስቷል። በእቅድና በፕላን የሚያደርጋቸውን እውቀቶች ሁሉ ጊዜያቸውን እየጠበቀ የሚገልጥ ይሆናል ማለት ነው። ስለዚህ ሁሉም ፕሬዲክሽን በሲምፕሰንስ ላይ አይካተትም። ለምሳሌ የኢትዮጵያ ኢኮኖሚ አይካተትም ወይ የሆነ ነገር አይካተትም። አፍሪካ ላይ ያለው ነገር አልተካተተም አልተካተተም። ብዙ ነገር አለም ላይ አልተካተተም። ደ ሲምፕሰንስ ፕሪዲክት ያደረጋቸው ነገሮች ሁሉ ወደ ኋላ ሄዳችሁ ብታዩ የምስጢረኛው ማህበረሰብ በእነዚህ ሃያና ሰላሳ 30 ዓመታት ውስጥ ያቀዳቸውን እቅዶቹን እንዲሁም ደግሞ ፕላኖቹና መንፈሳዊ ኮቨናንቶች መንፈሳዊ ኪዳኖች ሁሉ አሉበት። እነዛ መንፈሳዊ ኪዳኖች እንግዲህ ለምሳሌ ፖፑ ምን ያህል በምድር ላይ ማገልገል እንዳለበት ያሉ መንፈሳዊ ኪዳኖች አሉ። እነዚህና መሰል መንፈሳዊ ኪዳኖቻቸውን ቃለ ማኅላዎቻቸውን ፕሮጀክቶቻቸውን እንደገና ደግሞ በሲክሪቱ ዓለም የሚደረጉ ተግባራትን እንዲሁም ደግሞ የጥልቁ መንፈስ በውስጡ ያለውን እቅድ የራሱን እቅድ ነው የሚገልጽው። እግዚአብሔርን እቅድ ማወቅ ስለማይችል የራሱን የጥልቁን አለም እቅድ እየዘረገፉ የሚያሳዩባቸው የሲኒማ ፕላትፎርሞች እንደሆነ ይታወቃል። ስለዚህ ከዚህ አንፃር የፖፑን ህልፈተ ህይወት ይሄ ሲኒማ ፕሬዲክት አድርጎታል የሚለውን በደንብ አድርጌ አሳያችኋለሁ። በሌላኛው ደግሞ ከዚህ ጋር ተያይዞ በደንብ ማየት ያለብን ነገር ቢኖር ይሄ የዚሁ የዘሲምፕሰንስ ሲኒማ ቀጥሎ በ2025 ይከሰታሉ ብሎ ያላቸውንም ነገሮች በደንብ አድርገን እናያለን። ወደ ፕሮግራሙ ልወሰዳችሁ። ለዚህ ለዚያ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ቤተሰቦቼ ዘ ሲምፕሰንስ የሚለው ሲኒማ በ2025 ይከናወናሉ ብሎ ይዟቸው የወጡ በጣም በርካታ በጣም የሚገራርሙ ፕሬዲክሽኖች አሉ። እነዚህ ፕሬዲክሽኖች እያንዳንዳቸው አንድ በአንድ እየሆኑ እያየን ነው ያለ ነው። ከነዚህ መካከል እንግዲህ በግልጽ የምናያቸው የአለም አቀፉ አሁን ያለበትን አውድና ሁኔታ መሰረት ያደረጉ ትክክለኛ ነገሮች ፕሪዲክትድ ሆነዋል። ለምሳሌ በ2025 ላርጅ ስኬል ኦፍ ኢንቫይሮንመንታል ዲዛስተር እንደሚሆን ዓለም አቀፍ በከፍተኛ ደረጃ የከባቢ አየር ሙቀት ላይ የሚመጣ ዲስትራክሽኖች እጅጉን በጣም ትልቁን ቦታ እንደሚይዙ በትክክል አሳይተዋል። ልክ ነው። አሁን ባለበት ሁኔታ ዘግናኝ የሆኑ ዓለም አቀፍ ውድመቶች እየተከሰቱ ስለሚገኙ እነዚህን ነገሮች ማየት ግድ ነው። ፍላይንግ ካርስ በውስጡ የሴክሪቱ ማህበረሰብ ከያዛቸው የ2025 እቅዶች መካከል አንዱ የሚበሩ መኪናዎች ናቸው። ልክ ነው። እነዚህ በቻይና ለምሳሌ በተግባር እየታዩ ያሉ በ2025 በሌሎችም አለማት ላይ እነዚህ የሚበሩ መኪናዎች ወደ ተግባር እንዲመጡ እየተሰሩ ያሉበትን ነገር በትክክል እያየን እንገኛለን። ወደ ማርስ የሚደረገውን ጉዞ በተመለከተ በጣም ትልቅ ደረጃ ላይ የሚደርስበት አመት ነው 2025 ብሏል። ልክ ነው። በዚህ ጊዜ የማርስ ጉዞን ተመልክቶ እንግዲህ የኤሎን መስክ ፕሮጀክት ምን ይዞ ሰው እየመጣ እንደሆነ በትክክል እያየን ያለ ነው። እንደውም በ2026 መግቢያ ላይ ኤክስፔዲሽን ሊጀመር እንደሚጀምር ሊጀምር እንደሚችል የ በትክክለኛ የሚሰጡ መረጃዎችና አንድምታዎች በትክክል ያሳያሉ። እንደገናም ደግሞ የነ ኤሎን መስክን ፕሮጀክት እዚህ ላይ ታያላችሁ እንደ ሚውዚክ ኢንዲውስድ ማይንድ ኮንትሮል እንደሚባሉ ማለትም በሙዚቃ ላይ መሰረት ያደረጉ የአንጎል መቆጣጠሪያ ፕሮጀክቶች በከፍተኛ ደረጃ በ2025 ስራ ላይ ይቀጥላሉ የሚለው ነገር እያየን እንገኛለን ቨርቹዋል ሪያሊቲ የሚባለው ደግሞ በአይን ላይ በተጠመጡ ማሽኖች አማካኝነት የቨርቹዋሉን ዓለም ኮንትሮል የሚያደርጉበት ትልቁ ደረጃ ላይ በ2025 ይደርሳል የሚለውን ነገር እንደ ሆሎግራም ያሉትን ነገሮች በደንብ አድርጎ አስቀምጧል። የራይዞ ሆሎግራም ስን ጨምሮ ማለት ነው። እነዚህን በ2025 ይሆናሉ ብሎ አስቀምጧል። ልክ ነው። በነዚህ ቅሬዎች መስጋት፣ እንደዚህ እያንዳንዳቸውን ገብታችሁ ብታዩ እየሆነ ነው ያለው። እንደገና ደግሞ ሶላር ፓወርድ መኪናዎች ወይም በሶላር ኃይል የሚሽከረከሩ መኪናዎች በአገልግሎት የሚጀምሩበት ጊዜ ነው ተብሏል። ገብታችሁ ቼክ ብታደርጉ በ2025 ይሄው ፕሪዲክሽን ሆኗል ማለት ነው። አርቲፊሻል ኢንቴሊጀንስ ሮቦት ቴክ ኦቨር፣ አብዛኛዎቹ በአርቲፊሻል ኢንቴሊጀንስ የሚተዳደሩ ሮቦቶች የሰውን አጠቃላይ ስራ ቴክ ኦቨር የሚያደርጉበት ስራ የሚጀምሩበት ጊዜ ነው። ልክ ነው። ያንን ነገር በግልጽ እዛ ላይ አይተናል። ፕሬዚዳንት ኢቫንካ ትራምፕ ላይ ተመልክቶ እንግዲህ በዶናልድ ትራምፕ ላይ በዚህ ውስጥ ያለውን ነገር የምን ሊከሰት እንደሚችል የምናውቀው ነገር የለም ነገር ግን በ2025 ከሷ ጋር የተያያዘ ነገር አፕል ሊያደርግ እንደሚችል ይጠቅሳል። ድ ራይዝ ኦፍ ፊሜል ሊደርሺፕ እንደገናም ደግሞ የሴቶች የመሪዎች ላይ የተመሰረቱ ነገሮች በጠቅላላ በዚህ ላይ ተካተዋል። እንደገና ደግሞ ዴዝ ኦፍ ዶናልድ ትራምፕ ዶናልድ ትራምፕ በ2025 ይሞታል ወይም ይገደላል የሚለውንም ነገር በ2025 ሊሆን ስላለው ነገር ብለው በፕሬዲክሽን አስቀምጠዋል። እንግዲህ እነዚህና መሰል ጉዳዮችን በተመለከተ በጣም ብዙ ፕሬዲክሽኖች አሉ። ገብታችሁ ስለ ፕሬዲክሽኖቻቸው ማየት ይችላላችሁ። ታዲያ ፖፕ ፍራንሲስን በተመለከተ ሕልፈት ሕይወታቸው በዚህ ላይ ተካተዋል ወይ የሚለውን ነገር በግልጽ ካያችሁ ደ ሲምፕሰንስ ሲኒማ ተመሳሳይ በጣም ተቀራራቢ ነገር ነው እንጂ ፕሬዲክት ያደረገው በግልጽ በ2025 ፖፕ ፍራንሲስ በዚህ ዓለም በህልፈት እንደሚሄዱ ቃል በቃል ያሳየው ምንም ነገር የለም። አንድ የሚታወቅ አንድ እንትን አለ የሲምፕሰንስ ላይ የተቀመጠ ክፍል አለ። ያ ክፍል የሚያሳየው በግልጽ የዚህ የኒሰው ነገር ጉዳይ ተመልክቶ የሚያሳዩ አንድምታዎች ያሉባቸው ነገሮች እንዳሉ ይታወቃል። ዘፋዘር ዘ ሰን ኤንደ ሆሊ ገስት ስታር የሚል አንድ ሲን አለ፣ በዚህ ሰምስ ላይ የተቀመጠ እሱ ሲን ላይ ምናልባትም ፖፕ ፍራንሲስን ሊሆን ይችላል። ኢት ሾውስ ፕሪዲክት ፕሪዲክትድ ፖፕ ፍራንሲስ ዴዝ ን 25 ግን አንዳንድ ስፔኩሌሽኖች እንደሚሉ ደግሞ ዘ ፋዘር ዘ ሰን ኤንድ ዘ ሆሊ ጎስት ሳር የሚለው መጽሐፍ ሲኒማ በዛ ላይ የተካተተው በቅዱስ ጴጥሮስ ባሲሊካ አካባቢ ላይ እሳቸው ትላንትና በቅዱስ ጴጥሮስ አደባባይ አካባቢ ላይ ተገኝተው ቃለ ምህዳን ከፈጸሙ በኋላ ነው የሞቱት። ስለዚህ ከዚህ ጋር ተያይዞ የተነገረው ለእሳቸው ነው ለፖፕ ፍራንሲስ ዴዝ ነው የተነገረው፣ በሚል አሁን መላምቱን ወደ ከሲኒማው ጋር የተያያዘው ነገር እየሰጡት ይገኛሉ። ይሄ ኢንተርፕሬቴሽን በግልጽ ታይቷል። ታዲያ የትኛው ነው ያስቀመጠው ብላችሁ ብትሉ፣ በግልጽ ስለ ሰውየው ስለ አቡነ ፍራንሲስ በ2025 እንደሚሞቱ በግልጽ ያሳየው ፕሬዲክሽን የኖስትራዳመስ ፕሬዲክሽን ነው። የኖስትራዳመስ በትክክል በ2025 ሰውየው እንደሚሞቱ በግልጽ አስቀምጡታል ማለት ነው። እንግዲህ የካቶሊክ አራውንድ ወርልድ ሞር ዳይዝ ኦፍ ፖፕ ፍራንሲስ በዛሬ ያረፉትን ማለት ነው። ይሄ ሌስ ፕሮፌቲስ በ1555 የተጻፈው የፈረንሳዊ አስትሮሎጀር የኖስትራዳመስ ትንቢት አይባልም ፕሬዲክሽን እና ክሪቱ አለም ፕሮጀክት ነው። ይህም በተመለከተ እንግዲህ በግልጽ የሚያስቀምጠው ቢኖር the days of the very old pop ብሎ ያስቀምጠዋል። በ2025 ኦልዱ ወይም ደግሞ እድሜ የጠገበው ጳጳስ በ2025 ይሞታል በሚል አስቀምጠዋል። እንግዲህ በ2025 የሞቱት ሰው እሳቸው መሆኑን በግልጽ እንመለከታለን ማለት ነው። ይሄ በኖስትራዳምስ ላይ በፕሬዲክሽን በግልጽ የተቀመጠ እንደሆነ ይታወቃል። በ1555 ነው ይሄ ፕሬዲክሽን የተቀመጠው። ኖስትራዳምስ በዚህ ደረጃ ላይ ይህ ይህንን ፕሬዲክሽን አስቀምጦታል ማለት ነው። ስለዚህ የሳቸውን ህልፈት በተመለከተ በግልጽ ያስቀመጠው ዘ ሲምፕሰንስ ሲኒማ ሳይሆን የኖስትራዳመስ ፕሮፌሲ አይባልም መላ ምታዊ ወይም ደግሞ መናፍስታዊ የአጋንተው አለም ፕሪዲክሽን እንደሆነ በግል በግልጽ አስቀምጦት እንመለከታለን። ሰውየው ዛሬ ከዚህ ዓለም በሞት አልፈዋል ማለት ነው። እንግዲህ ይሄንን በደንብ እናያለን። በአባ ቫንጋ ብዙ ፕሬዲክሽኖች አድርጋለች፣ ሴትዮዋም ተመሳሳይ አይነት የጥንቆላ ፕሬዲክሽኖች ሰርተዋል። እነዚህና መሰል ነገሮች የሴክሪቱ ዓለም ፕሬዲክሽኖች ስለሆኑ እንደቀላል አይተን ገፍትረን የምናልፈው ነገር አይሆንም ማለት ነው። ስለዚህ ይሄንን በግልጽ የፓፓውን የፖፑን ህልፈት ተመልክቶ ፕሬዲክሽን ከተሰራባቸው ነገሮች መካከል አንደኛው ቡልቻ 25 ቱ የተናገረው የኖስትራዳምስ ፕሬዲክሽን መሆኑን በደንብ እናያለን እናስተውላለን። ወደ ሌላው መረጃ ልውሰዳችሁ። እንግዲህ የፖፑ ሕልፈት በነገራችን ላይ ቀጣዩን የዓለማችንን የአጠቃላይ የሐሳዊ መሲህ መከሰት ወይም በፍጥነት መምጣትን የሚያፋጥን እንደሆነ በትክክል እናያለን። ይህንም በተመለከተ ደግሞ ያለውን ነገር በደንብ አድርጌ ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ተመልሰን እንገናኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ የቀጣዩ ከፖፖ ወይም ደግሞ ከፖፕ ፍራንሲስ ሕልፈት በኋላ ቀጥሎ ሮማዊት ካቶሊካዊ ቤተክርስቲያን የሚመሩት አካል ቀጥሎ ለሀሰተኛው መሲህ መገለጥ የሚያፋጥኑ እንደሆኑ በግልጽ እየተነገረ ይገኛል። ከነዚህ መካከል አራት ትንተናዎች ቀርበዋል። ከአራቱ መካከል የመጀመሪያው ቀጥሎ የሚመጡት ሰው ማን ናቸው የሚለው ነገር በግልጽ ያሳያል፣ ማለት ነው። ማን ናቸው? ማን ሊሆን ይችላሉ? የሚለውን ነገር ማየት ያስፈልጋል ማለት ነው። እንግዲህ በጣም የሚታወቁ እጩዎች አሉ። ካርዲናል ጄን ማርክ አቬል ላይን የተባሉ የፈረንሳዊ ሰው ናቸው። 66 ዓመት እድሜ ባለጠጋ ናቸው። ሌላኛው በሁለተኛ ደረጃ ኖሚኒ ከሚደረጉት መካከል ካርዲናል ፔተር ኤርዶ የሀንጋሪ ተወላጅ እድሜያቸው ሰባ ሁለት ናቸው። ፔተር ኤርዶ በሶስተኛ ደረጃ እና በዋነኝነት የሚታወቁት ካርዲናል ማሪዮ ግሬች ይባላሉ። 68 እድሜያቸው ናቸው። እኚህ የምትመለከቷቸው ሰው እጅጉን በጣም ትልቁን እጩ መሆን የሚችሉ እንደሆኑ እየተነገረ ይገኛል። እኒህ ሰው ማለት እንግዲህ የሴክሬተሪ ነበሩ። ካርዲናል ማሪዮ ግሬች የሲኖዶሱ ሴክሬተሪ ሆነው የውጭ ጉዳይ ሚኒስተር ሆነው አገልግለዋል። እንደሚታወቀው እኒህ ሰው

የውጭ ጉዳይ ሚኒስትር ሆነው አገልግለዋል። በቫቲካን ላይ ከፍተኛ ሄቪ ዌት ፖዚሽን ዊዝኢን ቫቲካን ነው የሚባለው። በቫቲካን ውስጥ ከፍተኛ ኃይል ያለው ስልጣን ይዘው ቆይተዋል። ረጅም ጊዜ ያውቁታል። አቡነ ፍራንሲስ በእጅጉ ነው የሚያቀርቧቸው የነበሩ። የሳቸውን ጉዳይ ይዘው ዓለም አቀፍ ጉዳይ ላይ ይዘው የቀረቡ ሰው ናቸው። ካርዲናል ግሬች ሀዝቢካም ቶርች ቢረር እሳቸው፣ ፖፕ ፍራንሲስ በቤተክርስቲያኒቱ ላይ ያመጧቸው በጣም ብዙ ለውጦች አሉ። ለምሳሌ የግብረሰዶም ጸረ ግብረሰዶማዊ እንቅስቃሴዎችን በመግታት ቤተክርስቲያኒቷ የሰራቸውን ስራ በተመለከተ በከፍተኛ ደረጃ አገዛ ያደርጉትና ባትሪ የያዙት የነበሩት ቶርች ቢረር የነበሩት እኒህ ሰው ናቸው። እኚህ ሰው እንግዲህ በሚገርም ደረጃ የግብረሰዶምን ጉ ሲመለከተ በከፍተኛ ደረጃ ያገዙ ሰው ናቸው። እንግዲህ በቤተ ክርስቲያኒቷ ካርዲናል ግሬች ም ስፒኪንግ አት ሲናገሩ ተመሳሳይ ነገር ከዚ ጋር ተያይዞ ንምራሪ ሚ ን በው ልንቀበላቸው ይገባል የሚለው ንግግራቸው በኋላ በግልጽ የሰሩት በዙ ስራ የሰሩት እኒሁ ሰው ናቸው። አለም ላይ የግብረሰዶም ጉዳይ እንዲስፋፋ ለማድረግ በከፍተኛ ደረጃ እገዛ ያደረጉ ናቸው። ስለዚህ ቀጥሎ ለሀሰተኛው ክርስቶስ መገለጥ እንደሚታወቀው በዮሐንስ ራእይ ምዕራፍ 13 ላይ የተቀመጠው አንድም አውሬ ከባህር ሲወጣ አየሁ ተብሎ የተቀመጠው ነገር፣ አንደኛው በሬቨሌሽን 12ም 13ም የተቀመጠው አንደኛው ዘ ድራገን የሚባለው ነው። ይሄ ማለት ዘንዶ ወይም እባቡ የሚባለው ነው። ይሄ ሰይጣን በተለምዶ የሚባለው ነው። ያ አጋንንታዊ መንፈስ ዘ ቢስት ኦፍ ዘ ሲ የሚባለው ወይም የባህር ላይ አውሬ የሚባለው ወይም አንታይክራይስት ወይም ጸረ ክርስቶስ ለሚባለው ኃይል እንደሚሰጠው ይታወቃል። ሌላኛው ሶስተኛው እዚህ ጋ የሚገለጠው ዘ ቢስት ኦፍ ዘ ኤርዝ ወይም ከመሬት የሚወጣው አውሬ የተባለው ፎልስ ፕሮፌት የሚባለው ነው። ሐሰተኛ ነቢይ ተብሎ የሚታወቅ ነው። ይህ ሐሰተኛው ነቢይ እንግዲህ ሲዶ ፕሮፌት የሚባለው በከፍተኛ የሚሰራው ስራ ቢኖር በመንፈሳዊ ዓለም ቸርች አይነት ነገር መንፈሳዊ አካል ያለበት ወይም መንፈሳዊ አገልግሎት ያለበትን ቦታ ነው የሚቆጣጠሩ። ስለዚህ የሚጠረጠረው ምንድን ነው? የቢስት ኦፍ ዘ ኤርዝ ወይም እርዝ ተብሎ ከሚባል ከሆነ እና ሲ ተብሎ የሚባል ከሆነ በግልጽ የምና የምናየው ነው የሚሆነው። እንግዲህ ይሄ ፎልስ ፕሮፌት ወይም ደግሞ አንታይክራይስትም ጨምሮ የሚሰሩ ስራዎች በግልጽ በግልጽ የድራጎኑ ስራ ነው የሚሰሩት። ስለዚህ ይሄኛው አካል የሚወጣው ከዚሁ ከ ቫቲካን ምናልባትም ከእምነት ተቋማት ሊሆን እንደሚችል ከአውሮፓ የሚወጣ ሊሆን እንደሚችል በግልጽ ይነግራል። ደ ፎልስ ፕሮፌት ቨርስስ ዘ ፖፕ የሚል አንድ ጽሁፍ አለ። ከአንድ ዓመት በፊት ጻፈ። አርጀንቲና ፌስስ ክላሽ ኦፍ አይዲዮሎጂስ ኢን ኢሌክሽን። ያውም በምርጫ ሁሉ ሳይቀር የዚህ ጉዳይ በጣም የተረጋግበበት ጊዜ እንደነበረ እዚህ እንደምታዩው ዘ ጋርዲያን መጽሄት በደንብ አርጉተን ትሩት ይዞት ወጥተዋል። ፖፑና ዘ ፎልስ ፕሮፌት በሚል ማለት ነው። ሀስተኛው ነቢይና እንደገናም ደግሞ ፖፑ ወይም ጳጳሱ በሚል ይዞት የወጣው ትንተና ላይ በግልጽ እዛ ላይ ያሳያቸዋል ከሰውየው ሕልፈት በኋላ ተከትሎ የሚመጡት ደግሞ የዚ የዚህ የቢስቱ ዋነኛ አካል ሆነው መገለጣቸው ግልጽ ያደርገዋል ማለት ነው። ለዚህ የሚሆነው እንግዲህ ከአውሮፓ የሚወጣ ሐሰተኛ አካል እንደሆነ ከሶስቱ አካል አንዱ ከዚህ ከአውሮፓ የሚወጣ መሆኑን በትክክል እንረዳለን። በዚህም የተነሳ እኒህን ሰው ስናይና እኒህን ሰው ስናስተውል የተገኙት ከአውሮፓ ነው። ስለዚህ አሁን ቀጥሎ ምናልባት እኚህ ሰው ስልጣን ላይ የሚወጡ ካርዲናል ማሪዮ ግሬች ነው የሚጠበቁት። ስለዚህ እሳቸው ወደ ስልጣን የሚወጡ ወደ ፓወር የሚወጡ ከሆነ

መብታችን አልተከበረም በማለት ካቶሊካዊ ቤተክርስቲያንን ለቀው ከማልታ የወጡት ዜጎች ለቀው የሄዱበት ጊዜ እንደነበረ ይታወቃል። ስለዚህ እኚህ ሰውም ከማልታ የተገኙ ናቸው። ምዕራባዊ ናቸው። ከማልታ የተገኙ ናቸው። ማልታ ደግሞ በአውሮፓ ኅብረት ውስጥ ያለች ቦታ ናት። ስለዚህ ካርዲናል ማሪዮ ግሬች ወደ ፓወር የሚወጡ ከሆነ በግልጽ የግብረ ሰዶሙን ሐሳብ ይዘው ለመምጣት ወይም ደግሞ የአንታይ ክራይስቱን ሀሳብ ይዞ ለመምጣት በእጅጉ የሚሰራ አካል ይሆናል ማለት ነው። በዚህም ምርጫ መሰረት ማን በምን መልኩ ሊመረጥ ይችላል የሚለውን ነገር በብዙ ማየት እንችላለን። አንደኛው ካንዲዴት መስት ሪሲቭ ቱ ተርድ ማጆሪቲ ማጆሪቲ ኦፍ ኤሌክትድ ሁለት ሶስተኛ ምርጫ ድምፅ ማግኘት አለበት። ሁለተኛ ካርዲናልስ አንደር ኤጅ ኦፍ ኤቲ ጋር በቻምፕሊ በቫቲካን ሲቲ ይዘጋጁና በዚህም የምስጢር ፕሮሲዲንግ ያደርጋሉ። ስለዚህ ማንን እንምረጥ የሚለው ከሰማንያ እድሜያቸው በታች ያሉ በጣም ትላልቅ የሆኑ ካርዲናሎች ተሰብስበው ይወስናሉ። ካርዲናልስ ቮት ኢን ሲክሪት። በሶስተኛ ደረጃ በምስጢር ካርዲናሎቹ ብላክ ስሞክ ዋይት ስሞክ የሚባል አመራረጥ አለ። ስለዚህ ይህንን መሰረት በማድረግ በመስጢር ይመርጣሉ። በአራተኛ ደረጃ ዋንስ ዘ ካንዲዴት ሪሲቭስ ኢነ ቮትስ ይ አር አስክድ ኢፍ ይ አክሰፕት ኢፍ ይ ሴ አክሰፕቶ ይ ቹዝ ኒው ፓፓል ኔም። ስለዚህ በአራተኛ ደረጃ እነዚህ ካርዲናሎቹ ወይም ካንዲዴቶቹ መካከል ተመርጠሃል የተባለው አካል መመረጡን ከተቀበለ አክሴፕቶ ይላል። ከዛም በኋላ አዲስ የጵጵስና ስም ይሰጣቸዋል ማለት ነው።

ካለው ቦታ በመነሳት ለ1.3 ቢሊዮን የዓለም ካቶሊኮች በዓለም ላይ ተመርጫለሁ፣ ምርጫን ተቀብያለሁ በሚል ባርኮት ይሰጣሉ ማለት ነው። ስለዚህ ከዚህ አንጻር በቀጣይ ማን ሊመጣ ይችላል የሚለው እድሜ ገደብም በጣም ወሳኝ ስለሆነ እኒህ ሰው ይጠበቃሉ ቀጥለን የምናየው ይሆናል። ስለዚህ ለአንታይ ክራይስቱ መምጣት በጣም የሚገርም ስራ ከሚሰሩት ነገሮች መካከል አንደኛው ቀጥሎ ያሉት ሁለተኛው ምክንያት ብለን ያስቀመጥነው የፖፑ ከምዕራቡ ዓለም መውጣቱ ቀጥሎ የሚመጣው ፖፕ ከምዕራቡ ዓለም ሊመጣ የሚችል ታዩታላችሁ። ይህን ስታዩ ትነግሩኛላችሁ። ስለሚሆን ያንን መሰረት ተደርጎ የ የ የዮሐን የዮሐንስ ራእይ ምዕራፍ 12 እና 13 ትንቢት በግልጽ ይሳካል ማለት ነው። በሶስተኛ ደረጃ ይሄ በሚሆንበት ሰዓት ማለት በአለም ላይ በተለይ በእስራኤል ሀገር አስቶኒሽንግ ነገር እየሆነ ይገኛል። ያው ድሬድ ሄፈር ይሄን በተመለከተ እንግዲህ ኢዝራኤል አት ዋር ኒውስ ቪዲዮ ኤንድ አርቲክል በሚል ዋን ፎር ኢዝራኤል የተባለ አንድ መጽሔት አላቸው። እዛ ላይ በግልጽ የሚያስቀምጠው አስቶኒሽንግ ሲግኒፊካንስ ኦፍ ሬድ ሄፈር ኢን አወር ዴይ በእኛ ዘመን ሬድ ሄፈር የሚያስፈልግበት ብሎ ባስቀመጠው በዚህ ትንተና ላይ የእስራኤል መጽሔት ነው፣ በግልጽ እንደሚያስቀምጠው ቀዩዋ ጊደር ወይም ደግሞ ቀዩዋ ጊደሯ በትክክል የምትሰዋበት ጊዜ ተቃርቧል። ይህም እንግዲህ ሀሰተኛው ክርስቶስ ለመግለጥ የሚመጣ እንደሆነ

መሲሁ በሚገለጥበት ሰዓት ላይ እጅግ በጣም ወሳኝ ከሚባሉ የራባዎቹ ትምህርትና ጊዜ ጋር ተያይዞ በትክክል የሚነሳ እንደሆነ እናያለን፣ እናስተውላለን። ከዚህ አንጻር እንግዲህ የምናየውን ነገር በግልጽ እዚህ ላይ ስንማነከት ሜሳይኒክ እነሱ ሜሳይኒክ ኤጅ ብለው ነው የሚያስቀምጡት። ይሄ ሳይን ሜሳይኒክ ኤጅ ኢዝ ኦን ዘ ዌይ ብለው ያስቀምጡታል። ይሄ ማለት ሬድ ሄፈሯ ተሰዋች ማለት ወይም ተከሰተች ማለት የመሲሁ ወይም እነሱ መሲሁ ብለው የሚኖሩት የእውነተኛው መሲ ብሎ መስሏቸው ነው። ነገር ግን ሐሰተኛው ክርስቶስ ነው የሚገለጠው። ስለዚህ ጊዜው ቀርቧል ማለት ነው በሚል በግልጽ ያስቀምጡታል a time in which the ሬስቶርድ ስለዚህ የሰሎሞን ሶስተኛ መቅደስ መልሶ የሚገነባበት ጊዜ ነው አሁን በማለት ያስቀምጣሉ። ስለዚህ ከሶስቱ እነዚህ ከፎልስ በዮሐንስ ራዕይ 12ና 13 ላይ ከተቀመጡት ሰይጣን የሚባለው አንታይክራይስት ና ፎልስ ፕሮፌት የሚባሉት አሁን የሚገለጹበት ጊዜ ነው ማለት ነው። ስለዚህ ጳጳሱ ቀጥሎ የሚመረጠው ማንኛውም ጳጳስ ይህንን ሐሰተኛ ክርስቶስና ዲያብሎስ ለመምረጥ ጊዜው የሚያስችልበት ሁኔታ የተፈጠረበት መሆኑን በግልጽ እንመለከታለን ማለት ነው። በአራተኛ ደረጃ የዚህ ጉዳይና ትንቢቱ ሁሉም አብሮ የሚሄድበት ሌላኛው ዋነኛው ጉዳይ የጎግ ማጎግ ጦርነት ይሆናል ማለት ነው። በጎቅ ማጎቅ ጦርነት ላይ በግልጽ የምናየው ነገር ቢኖር በግልጽ የምናየው የጎቅ ማጎቅ ጦርነት ላይ ከፍተኛውን ስራ የሚሰራው ነገር የምዕራባውያን አዲስ ጳጳስ በዚህ ደረጃ ላይ ፖለቲካል መቀመጫም ጭምሮ ሃይማኖታዊ ብቻ አይደለም፣ የፖለቲካ መቀመጫም ስፍራ ጭምር ስለሆነ በዚህ ቦታ ላይ የሚደረገው ማንኛውም ለውጥ ቀጥሎ ያለውን የዓለም አጠቃላይ ታሪክ ይወስናል። የጎግ ማጎግ ጦርነት ወይም ደግሞ አሁን ሩሲያ እያደረገች ያለችው እና በእስራኤል እየሆነ ያለው ጦርነት በትንቢት ላይ በግልጽ የተቀመጠ ጦርነት ነው። ይህ እየሆነ ያለውን ነገር የሚወስነው ቀጥሎ የሚመጣው የሮማ ካቶሊካዊት ቤተክርስቲያን ወይም ደግሞ ቫቲካን ላይ የሚሾሙት ቀጥሎ የሚመጡት መንፈሳዊ መሪ ፖለቲካልም ስለሆነ የፖለቲካ መሪ ናቸው። ምዕራባዊ ናቸው። ከምስራቃውያኑ ጋር አይስማሙም። ምስራቆቹ የሩሲያዎቹ ናቸው። በሩሲያዎቹና ና በሌሎቹ ዓለም ላይ ያሉት አስተሳሰቦችና አስተምሮቶች ከምዕራባዊ የእምነት የበላይነት ጋር ካለው ትግል ጋር በፍጹም አብሮ የሚሄድ አይደለም። ውጊያዎቹ ከባድ ናቸው። በዚህም የተነሳ እጅጉን በጣም ትልቅ ጦርነት ቀጥሎ ሊመጣ የሚችልበትን የሚያጋግምበትን ሁኔታ ያፋጥነዋል ማለት ነው። ምክንያቱ ፖለቲካል አስተሳሰባቸው ቀላል ነገር ይዞ አይመጣም። ከግብረ ሰዶም አጀንዳ ሁሉ ሳይቀርብ በጣም ብዙ ነገሮች አሁን አቡነ ፖፕ ፍራንሲስ ዘርግተው የሄዱትን መስመር መልሶ ማጣመም ማበላሸት እንዳይቻል አድርገው ነው ያወሳሰቡት። ስለዚህ የካቶሊካዊ ቤተክርስቲያን በተሰማራችባቸው አለም ክፍሎች 1.3 ቢሊየን የዓለም ሕዝብ ላይ ተጽዕኖ አላት። ስለዚህ ግብረ ሰዶማዊነት በቀላሉ የሚተገበር ተግባር እንደሆነ በማመን በደቡብ የአሜሪካ ክፍል አካባቢ ላቲን አሜሪካ ላይ ከፍተኛ ወጣቶች በግብረ ሰዶም መንፈስ ተጠምቀው እየተጨነቁ ያሉበት ጊዜ ዛሬ፣ ቀጥሎ የሚመጣው ጳጳስ በግብረ ሰዶማውያን ላይ የጸና አቋም ከሌለ ወይም ደጋፊ ካልሆነ በጣም ብዙ ሰዎች እምነቱን ለቀውብን ይሄዳሉ የሚል እምነት ስላላቸው ቀጥሎ የሚመጣው በጣም አደገኛ የቤስቱን የአውሬውን ስራ የሚሰሩት ጳጳሳት እየተሾሙ ይመጡበት ጊዜ ነው። ስለዚህ ቀጥሎ ያለው ምናልባትም 10ም ዓመት 15ም 20ም ሊያገለግል የሚችል እድሜ ያላቸው ነው የሚሆኑት። ከዚያ አንጻር እንግዲህ በቀጥሎ 10፣ 15 ና 20 ዓመታት ውስጥ የዓለም ፍጻሜ ሊያጣድፉ የሚችሉ ፖፕ ወይም ጳጳስ ቀጥሎ የሚመጡ መሆናቸው ሊታወቅ እንደሚገባ መጠቆም እወዳለሁ። ውድ ቤተሰቦቼ ዘመኑን ልንዋጅ ይገባናል። እየተከታተልን በዘመን ውስጥ የተከሰቱ ነገሮች ሁሉ ነቅሰን እያወጣን ልናይ ዘመኑን ልንዋጅ ይገባናል። እግዚአብሔር በጣም ብዙ ምልክቶችን ሰጥቶናል። የእኒህ ሰው በዚህ ጊዜ ላይ ከዚህ ዓለም በሞት መለየት የሚያመጣው ነገር ከባድ ለውጥን ይዞ ስለሆነ የሚመጣው መንፈሳዊ ንቃት ሳይኖረን ከቀረን እንደተታለልን እወቁ። ውድ ቤተሰቦቼ ምናልባት ምናልባት ምኮ እኔ ሰው እድሜያቸው 67 ቢሆን ኖሮ ወይም ደግሞ በዚህ አይነት ደረጃ ላይ ዛሬ መሞቻቸው ወይ ይሄ አመት ይሄ ጊዜ ህልፈት ወት የማይሆንበት ምናልባትም ከዚህ በኋላ 10 አመት 15 አመት የሚያገለግሉ ቢሆኑ እሺ እንላለን። አሁን ባለበት ሁኔታ እንደዚህ አይነት ሰው ብዙ ነገር ዘርግተው የሄዱ ሰው ከዚህ ዓለም በሞት ሲለዩ ማለት ቀጥሎ የሚመጣው የተፋፋመና የተበለሻሸ ጭራሽ መስመር የሳተ ሊሆን እንደሚችል ከገመትን ቀጥሎ ያለችውን ዓለም መገመት አይከብደንም። ንቁ ንቁ። ሁልጊዜ በመንፈሳዊ ዓለም እንድትተጉ ይሄ መረጃዬ ያመላክታቸዋል። ወዲ ሣድስ ቤተሰቦቼ በጣም ወዳችኋለሁ፣ አብዝቼ ያከብራቸዋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። ሣድስ